ማይቱ ዊንስ ልጃ አፍንቼ ቶንሲል አለባት ተብዬዋል። ምንም ችግር የለም ቆልቋችሁ። የቶንሲል ችግር ካለ ከመድኃኒዓለም ከእግዚአብሔር በታች ሙስሊም ከሆናችሁ ደግሞ ከአላህ በታች ለእኔ ተውት። በሚችለው በሙሉ ረዳችኋለሁ፣ አግዛችኋለሁ። ስሰራውም የኖርኩት እስካሁን ድረስ ይሄንን ነው። ስንት ሺህ ህጻናትን የሰራሁትና ያው መገናኘቱ ላይ ነው አሁን እንጂ ችግሩ ያው ሰው ብዛት ስላለው እንጂ ህክምናው ላይ ምንም ችግር የለም አታስብ። ምንም ችግር የለም። ሰላም ሰላም ውድ የሃናኒ ቲቪ ኢትዮጵያ ተመልካቾች እንደምናላችሁ እንደምንሰነበታችሁ። ውድ ቤተሰቦቻችን ዛሬም ለእናንተ በአዲስ ቪዲዮ መጠና። ውድ ቤተሰቦቻችን ይቻናል ለብዙዎች እንደስ ላይክ፣ ሼር፣ ሰብስክራይብ በማድረግ አገርነቱን ይግለጽን እያለን። ውድ ቤተሰቦቻችን አሁን ወደ ቪዲዮ እንገባል። ውድ ቤተሰቦቻችን ሰሞኑን አዲስ ነገር አለ ብሎ ነበረ ዶክተር አብይ ዛሬም በላይቭ በማታ ላይ ላይቭ ላይ አዲስ ነገር እንዳለ እና አዲሱ ሆስፒታል መቼ እንደሚመረቅና ስለ አዲሱ ሆስፒታልም ስለ አንዳንድ ነገሮች መግለጫ በላይፍ ሰጥቷል። ይህም የላይፍ ፕሮግራሙን ሙሉ ቪዲዮን ባይሆንም የተወሰነ ቪዲዮዎችን ለእናንተ እናሳያችሁ ይሆናል። ዛሬ ክፍል አንድን ለእናንተ እናሳያችኋለሁ። በመቀጠልም ደግሞ ማታ ክፍል ሁለት የሚለቀቅላችሁ ይሆናል። ውድ ቤተሰቦቻችን እሁድ ቀን ማለትም ከነገ በስቲያ አዲሱ ሆስፒታል የሚመረቅ ይሆናል። ሁሉንም በጉጉት እንጠብቃለን ባለው መሰረት አዲስ ነገርም አለ ብሎ ነበረ። እሱንም አዲስ ነገር ዛሬ ላይቭ በነበረው ፕሮግራም ላይ ለእናንተ ገልጿል። ብዙ ሰዎች ያላያችሁ ሰዎች ካላችሁ በዚህ ቪዲዮ ለእናንተ የምናሳያችሁ ይሆናል። ውድ ቤተሰቦች ሙሉን በሚባል ደረጃ ለእናንተ ቪዲዮን ይዘናል። ሰዎች ብቻ የተወሰነ ቪዲዮች ለእናንተ እናሰናዳላችኋል። ውድ ቤተሰቦች መግለጫውን በመቀጥል ለእናንተ የምናሳያችሁ ይሆናል። ክፍል ሁለት ቪዲዮን ደግሞ እንዳልኳችሁ ወደ ማታ አካባቢ ለእናንተ የምናሳያችሁና የምንገልጽላችሁ ይሆናል። ውድ ቤተሰቦቻችን ሁላችሁም ከዚህ በማስቀጠል የምናሳያችሁን ቪዲዮ በመግባት ሁላችሁም ቪዲዮን እስከመጨረሻ በመስማት እና ትምህርታዊ መግለጫ የተሰጡትን ፕሮግራሞችንም እንድትሰሙ እና አልሳቦችንም እንድትረዱ ና ልጆች ጋር ያላችሁን ጥያቄዎችም የተለያዩ ነገሮችንም ሁላችሁም የሚሰማችሁን የምትፈልጉትን ነገርም በዛ ቪዲዮ መልስ ታገኛላችሁ ብዬ አስባለሁ። ድቤተሰቦች አሁን ብዙም ወሬ እና በዛም ቪዲዮን እናያለን። ሁላችንም በዚህ ቪዲዮ ሁሉን ነገር እናገኛለን ብዬ አስባለሁ። ውድ ቤተሰቦቻችን አሁንም ወደ ቪዲዮ አመራለሁ። ቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ። በማታ ቪዲዮ እንገናኝ። በማታ ቪዲዮ አንዳንድ ነገሮችን በአጭር የምንወያይ ይሆናል። ውድ ቤተሰቦቻችን ስለተከታተላችሁ እጅግ አድርገን እናመሰግናለን። ይህ ቻናል ለብዙዎች እንዴት ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነት የሁለሱ ወደ ቪዲዮ እንሄድ መልካም ጊዜ አይኖ ግን ይስተካከል። ምንም አትጨናንቁ። የለም ሆቴሉ ያው እንግዲህ ከሳ ከዛ የተሻለ ከፍ ያለ ስለሆነ እኛውን ትተነው እዚህኛው ጋር ሙቭ አድርገን ሁለቱንም በአንድ የመያዝ ደግሞ ከባድ ነው። አቅም አይኖረኝም እና የት ይመጣል አቅሙ? እዛው ነው ቦታው፣ እኮ እዛው አካባቢ ነው ለሆቴል ብትሉ ዝም እዛው። በጣም ወኪንግ ዲስታንስ ነው በእግር ለዛ ብዬ ነው እዛ አካባቢ ላይ ያላቅሜ ተከራይተን እየሰራን ያለ ነው። አባይ የመለስኩ መሰለኝ። ማይቱ ዊንስ ልጃ ፍንጨቶንሲል አለባት ትብያል። ምንም ችግር የለም። ኳልኳቸው የቶንሲል ችግር ካለ ከመድኃኒዓለም ከእግዚአብሔር በታች ሙስሊም ከሆናችሁ ደግሞ ከአላህ በታች ለእኔ ተውት። በሚችለው በሙሉ ረዳችኋለሁ፣ አግዛችኋለሁ ሲሰራውም የኖርኩት እስካሁን ድረስ ይሄንን ነው። ስንት ሺህ ህጻናትን የሰራሁት እና ያው መገናኘቱ ላይ ነው አሁን እንጂ ችግሩ ያው ሰው ብዛት ስላለው እንጂ ሕክምናው ላይ ምንም ችግር የለም። አታስብ፣ ምንም ችግር የለም። አንተ መልካም ሰው ግን በቪዲዮ የማየው ትክክል ነው። ምንድን ነው የምታየው? ዶክተር፣ ቶንሲል ለልብም ያጋልጣል። አዎ በደንብ ያጋልጣል። 67 ፐርሰንቱ የልብ ችግሮች ኢትዮጵያ ላይ ከቶንሲል ጋ የተያዙ ናቸው። ምንም ችግር የለም። ትምህርት ሲዘጋ በትመጡ። አስም አላክም፣ ብቻውን አላክም፣ ግን ከሳይነስ ከፖሊፕ ጋር የተያዙ ችግሮችን ሳክም፣ ብዙ ጊዜ አስም ያለባቸው ሰዎች ካስማቸው ይፈወሳሉ። ያው ቻንስ አለው እንደዚያ የመፈወስ እድል፣ የፍንጫ ውስጥ ያለው ሳይነስ ችግር ሲታከም ፖሊፕ ሲታከም እንዲህ አይነት አስማቸውም የማገገም ነገር አለ። በራሴ ታካሚዎች ካየሁት ማለት ነው እንጂ አስም ብቻ አላክም። አባት የሚያስም ችግር አለበት ግን አክሚው አላቅ ጠቅላላ ሐኪም እያለው ካልሆነ መስተቀር ስራ እንጀምራለን በሚቀጥለው ሳምንት እመጣለሁ በምችለው አቅም በሙሉ። ባህር ዳር አይደለም የትኛውም ቦታ ላይ በምችለው አቅም ሙያዬን ፍሪ አድርጌ ነፃ አድርጌ ለመስራት ይሞክራለሁ። እየዞርኩ ማለት ነው። ገዝተ ነው ከየት ይመጣል? ተከራይተን ነው እንጂ ዜና ወይም ደግሞ የአፍንጫ መድረቅ ይባላል። ብዙ ጊዜ በጣም ረጅም ጊዜ ወስዳለ መዳን። ከጠፋም ብዙ ጊዜ ከህክምና ይልቅ በራሱ ነው የሚጠፋው። ከዛ ውጪ ግን ሽታ እንዳይኖረው፣ ዋናው ነገር ትንሽ የሚከብደው የኦዚና ችግር ሽታ ስለሆነ ውስጥ ላይ የሚፈጠር የሚደርቅ አረንጓዴ የሆነ የተጋገረ ነፍት የሚመስል ነገር አለ። እሱም በማውጣት ያ ማለት በማጠብ ውስጥ ላይ እሱ ከሌለ ሽታ አይኖርም። ያ ሌላ ችግር አይፈጥርም። ሽታ ከሌለ ምንም ችግር የለው ባለፊት ይህ ሙዚቀኛ ነው፣ በትምስል ቅትስ የተሰቃየ ብዬ አውርተን ባለፉት ስመጣ ስንወጣ ምስጥሩ ችግር የለም፣ ትዝታ ነው እና እንመካከርበታለን። አጣዳፊ ነገር ካለው እዚህ ጋር መናገር የሚፈልገው ምንድን ነው? ወረፋ ኖርማል ወረፋ አለ፣ ግን ህፃናት ሆኖም ሊሆን ይችላል አዋቂም፣ በጣም በከፍተኛ ሁኔታ የሚሰቃዩ በጣም የሚታፈኑ የሚያንኮራፉ ከፍተኛ የሆነ ለመታፈን ናፋቸውን ከፍተው የሚተኙ ሚጣም ይገላበጡ እንደዚህ አይነት ህጻናት ካሉ በኢመርጀንሲ ያለምንም ወረፋ ወደ ህክምና ሲስተሙ እንዲገቡ እናደርጋለን። ለዛም ራሱን የቻለ የኢመርጀንሲ ዲፓርትመንት አቋቁመናል። ለዛ በኩል ላይ ያለምንም ወረፋ መግባት ትችላላችሁ። መጣችሁ ከእናንተ የሚጠበቀው ልጆቻችሁ ሲተኙ እንዴት ነው የሚታፈኑት የሚያንኮራፉት፣ የሚለውንም ደግሞ ያረፋ አላቸው ወይ ብቻ የተኛኝ ሁኔታቸውን 10 ሰከንድ 20 ሰከንድ የምትሆነው ቪዲዮ ይዛችሁ መጣችሁ፣ ሪሴፕሽን ላይ ማሳየት ብቻ ነው እሱን በማድረግ ቀጥታ በኤመርጀንሲ በኩል ያለ ምንም ወረፋ ሳትቸገሩ መታከም ይቻላል። ያው ስድስት መቶ ዘጠና ሰው ባለበት መሀል የተናገርኩት፣ ምክንያቱም ምንድን ነው ወረፋ ላይ ብዙ ጊዜ ማግኘ፣ ለምሳሌ ጉሮሬን ይከረክረኛል ብለው እንደዚህ ጆሮዬን ያሳክከኛል እያንዳንድ እንደዛ የሚሉት ራሱ ወረፋ ላይ ስላሉ መሀል ላይ ያሉ ህፃናትን ትንሽ ይረብሽብኛል ወረፋውን ህፃናትን ወደኋላ አንዳንዴ የማድረግ ነገር አለብና፣ የሚገርማቸው ነገር ካጋጠሙ ነገሮች ውስጥ ሰላም ለማለት ፎቶ ለመነሳትም ወረፋ ይዞ የሚመጡ ሰዎች አሉና፣ አንዳንድ ጊዜ ደስ ይላል እኮ፣ ግን ትንሽ ደግሞ ደስ እንትን ይለኛል። ምክንያቱም ሰው በመከራ ወረፋ ያገኛል ግን ከገቡ በኋላ በቃ ዶክትር ኬሳን ሰላም ለማለት ብቻ ነው ብሎ ካርድ ገፍሎ ወረፋ ይዞ ይገባሉ። እና ያው እንግዲህ ያ ከመውደዳቸው ከፍቅራቸው የተነሳ ሊሆን ይችላል። ግን ሕክምና ላይ ደግሞ ወረፋ አስቸጋሪ ነው ያለው ወረፋ መስራት ደግሞ ከባድ ነው እና ያው ሰውን ወደ ኋላ ፑሽ ያደርጉብኛል። ዞሮ ዞሮ እንደነገርኳችሁ በጎን በኩል በኢመርጀንሲ በኩል መታከም የሚቻልበት እንደነገርኳችሁ በጣም የሚታፈኑ ከሆነ ቪዲዮ ቀርጻችሁ ይዛችሁ በመምጣት ታከም ይቻላል። ያለምንም ወረፋ ማለት ነው፣ ያለምንም ወረፋ እንደ የፓፓያ ፍሬ ልጅ ጆሮ ላይ ገብቶ ይሄማ፣ በኢመርጀንሲ ከሆነ ስለዚህ ወረፋ አያስፈልገውም። ቀጥታ ገብቶ አጥተን ትጃለች ትይጃለሽ፣ ምን ችግር አለ ለዛ ነው አሁን። ለምሳሌ ይህ እንደዛ አልሸኝ አደለም። በጣም አስቸኳይ ነገር ካለው እንደነገርኳችሁ ይዛችሁ በኤመርጀንሲ በኩል ይታያል ብያለሁ። ኤመርጀንሲ የሚባል የራሱን የቻለ ክፍል አለ። በዛ ክፍል በኩል ማለፍ ይቻላል። ወረፋውን ነው። ቴንክ ዩ ሰርካዲስ፣ ቴንክ ዩ ሶ ማች፣ ቴንክ ዩ ሶ ማች። የስራ ቅጥር ኦልሞስት አልቋል መሰለኝ። አሜን አሜን ቴንኪ ሶ ማች ፒፒሽ ፓፓ ያፍር ያልሽውን እመልሻለሁ ይሄ ኢመርጀንሲ ስለሆነ በማንኛውም ሰዓት መምጣት ይቻላል ብያለሁ የእንቅርት ህክምና ልክ ስንጀምር እዚሁ ላይ አሳውቃችኋለሁ ኢንፎርም አደርጋለሁ ወረፋ እናስጀምር አዎ አልሬዲ የተወሰኑ ያው ሆስፒታል እየመጡ የሚመዘገቡ አሉ ወረፋ የተወሰነ አለ ግን ኦፊሻሊ ስላልተናገርኩ ነው ኦፊሻሊ ሲናገር ያን የመጣችሁት መዘገባላችሁ። ለሁላችሁም በምችለው መጠን እንዲደረስ አደርጋለሁ። እዩ ማራኪ አይ ቲንክ መልስ መልሻለው መሰለኝ። ይህ መስማት ችግር በሁለት ይከፈላል። በሰርጀሪ የሚታከማለ፣ በሰርጀሪ የማይታከማል። በሰርጀሪ የሚታከመው ታምቡር ሲቀደድ፣ አጥንቶቹ ሲበሉ፣ ተደጋጋሚ ጆር መምገል ሲኖር እሱ ይታከማል። ከነርቭ ጋር የተያያዘ ከሆነና ታምቡራቸው ሰላም ከሆነ ግን በሂሪንግ ድ በማዳመጫ ይታከማል። ሰደን የሆነ ድንገተኛ የሆነ በአጭር ጊዜ ውስጥ ላይ በ24 ሰዓት ውስጥ ወይም ደሞ ከ72 ሰዓት በታች በሆነ ድንገተኛ የመስማት መቀነስ ካለ ደግሞ በመድኃኒትም ሊታከም ይችላል። እንቅርት ህክምና እንደነገርኳቸው ነው። እንጀምራለን ስንጀምር ግን ኦፊሻሊ እዚህ መጥቼ አሳውቃቸዋለሁ። እኔ ብቻ ሳልሆን አንድ ላይ ሆነን እንደ ቲም ነው የምንጀምረው፣ ኢንዶክሪ ሰርጅኖች ጋር ማለት ነው። ስለዚህ እዚሁ አሳውቃቸዋለሁ። ስንታየው ስንታየው ተምሮ ታል ሴል ጃባ በኛ ቴንክ ዩ ሶ ማች እና ኦል ቶንሲል እኮ ልብም ያጋልጣል ብያለሁ የልብህም እንዴት እንደሚያጋለጥ ለስል ልንገራችሁ ምን መሰላችሁ ቶንሲል የልብህም እንዴት እንደሚያመጣ ልንገራችሁ ኦልሞስት እዚህ ጋ 7 ሰው አለ ቶንሲል ቀጥታ እራሱ ሂዶ ባክቴሪያው ልብን የሚጎዳ ነው የሚመስለው ብዙ ሰው እንደዛ አይደለም ምን መሰላችሁ ትሪክ ነው ትሪክ አሉ በተደጋጋሚ ቱንሲል ቱንሲል በባክቴሪያ ሊመጣ ይችላል፣ በቫይረስ ሊመጣ ይችላል። እንዲሁም ደግሞ ዝም ብሎ ሪፍሌክስ ካለብን ሊቆጣ ይችላል እና አብዛኛው የቱንሲል ኢንፌክሽን ከቫይረስ ጋር የተያያዘ ነው እና ቀለሊያዎች፣ ትኩሳት ቀለሊያዎች፣ የጉሮሮ ህመም ስሜት ምናምን የሚፈጥረው እሱ በቀላሉ ትኩስ ነገር ምናምን በመጠጣት ያልፋል። ህመም ካለ ደግሞ አንቲፔን በመውሰድ ይስተካከላል። ለልብ የሚያጋልጠው ግሩፕ ቤታ ሄሞላይቲክ ስትሬፕቶኮከስ የሚባል ባክቴሪያ አለ። ብዙ አይነት ባክቴሪያዎች ናቸው ቶንሲልን የሚያስቆጡት። አንድ ሰው በባክቴሪያ ቶንሲሉ በባክቴሪያ ኢንፌክሽን እንደያዙ የሚታወቀው በምን በመመሰላቸው? አንደኛ ትኩሳቱ ከፍተኛ ይሆናል። ትኩሳቱ ሁለተኛ፣ ነጭ ነጭ ነገር ይይዛል ቶንሲሉ። ስታዩት ነጭ ነጭ ነገር በግራና በቀኝ ይይዛል። አራተኛ በዚህ አገጫችን ስር ላይ እብጠት ይፈጠራል። ዚህ ላይ ሲነኩ የሚያሙ እብጠቶች ይፈጠራሉ። አምስተኛ የደም ምርመራ ስናደርግ ሊኮሳይተስ ወይም ደግሞ ደብል ቢሲያቸው ይጨምራል። ይጨምራል ማለት ምንድን ነው? እንዴት ነው ልብ የሚያመጣው? ይሄ ግሩፕ የቤት ሄሞሊቲክ ስትሬፕቶኮከስ የሚባል ባክቴሪያ እንደ ክብ እንደ ጎማ እንቁጠረው እና ዙሪያው የተሰራበት ፕሮቲን አለ። ሴል ወል ይባላል። ሴል ወል ማለት ባክቴሪያው ዙሪያውን የተሸፍልክ እንደ ሰው ልጅ ቆዳ እንዳለው አንድም ባክቴሪያ ዙሪያውን የተሸፈነበት ነገር አለ እና ያ የተሸፈነበት ነገር ፕሮቲን ነው። ያ ፕሮቲን ይሄ ግሪፖ ሞክስ የምንለው ባክቴሪያ የተሰራበት ፕሮቲኑ ሴልወሉ የምንለው ማለት ሽፋኑ የተሰራበት ፕሮቲን የልባችን ቫልቭ ወይም ደግሞ የልብ በር እምንላቸዋለን የልቧ በር የተሰራችበት ፕሮቲን ጋር ተመሳሳይ ነው። የሚገርም እኮ ነው። ምንድን ነው የሚፈጠሩ መሰላችሁ? ሰውነታችን ነው ለእኛ ጠላት ሰው። ይሄ ቶንሲል ኢንፌክሽን ዲሴክ ሲፈጠር ይሄ ባክቴሪያ ሰውነታችን ላይ ሲገባ ሰውነታችን ምን ያደርጋል? አንድን ባክቴሪያ የሚያጠፈው የኛ ሰውነት በምን መሰላችሁ? ይህን ካይንድ ኦፍ ባክቴሪያ በአብዛኛው ማለት ነው፣ ሴል ወሏል ይሄ ቅድም ሽፋን ያልኳቸው እሱን በመምታት ይበትሉታል ወይም ደግሞ ያፈነዱታል። ባክቴሪያው ከፈነዳ ውስጡ ላይ ያሉ ሜን ሆነ ኦርጋኖች ይወጣሉ፣ ሞተ ማለት ነው። አንዳንዶቹ ደግሞ ሴልወሉን ወይም ደግሞ ሽፋኑን በጥሰው ሲገቡና ሽፋኑ ምንም አያረጉትም፣ ኒውክለሱ ላይ ምናምን ላይ እሱን እሱን ይጎዳሉ። ወይም ደግሞ ሴንተር ውስጥ ያለውን ዋና ዋና ልክ እንደ ሰው ልጅ ላይ ምሳሌ ልቡ ኩላሊት እንደምንለው የባክቴሪያውን ዋና ዋና ፓርቶቹን የሚያጠቁም አሉ፣ ፕላዝሚክ ረቲኩለቡን ምናምን ምናምን ማለት ነው። ሰው ምን አፕን ያደርጋል። ቅድም እንደነገርኳችሁ ባክቴሪያው የተሰራበት ዙሪያው ሽፋኑ ሴልወል እንለዋለን። እሷ የተሰራችበት ፕሮቲንና የልባችን ቫልቭ ወይም ደግሞ የልባችን በር የተሰራችበት ፕሮቲን፣ የልብ በር ማለት ልክ ደም ከሌሎቹ ትላልቅ ደም ስሮች ወይም ከሰውነታችን ሲመለስ ክፍት ብሎ ልብ ውስጥ ያስገባል። ከልብ ከገባ በኋላ ወደ ሳምባ ይልቀዋል። ወደ ሳምባ የሚልቀው ለምንድን ነው? የምንተነፍሰውን ኦክሲጅን ለመቀበል እና ንጹህ ደም ለመሆን ነው። ከሰውነት የሚመለሰው ያው የተጠቀምንበት ደም ስለሆነ ጠቁሮ በቬን በኩል ነው የሚመጣው። ዘን ቀጥታ በውዴት ይገባል ወደ ቀኝ ልባችን ይገባል ማለት ነው። ከቀኝ ልባችን ቀጥታ ወደ ሳምባ ነው የሚወረወረው ማለት ያ ደም። ያ የተወረወረ ደም ልክ ሳምባ ውስጥ ሲገባ የቆሸሸ ደም ስለነበረ ያ ማለት ካርቦን ዳይክሳይድ የተሸከመ ደም ስለነበር ጥቁር ነው የሚሆነው። ሳምባ ውስጥ ገብቶ ሲመለስ፣ ግን ቀይ ሆኖ ኦክሲጅን ተሸክሞ ይመለሳል ማለት ነው ወደ ግራ ልባችን ከግራ ደግሞ ወደ ሙሉ ሰውነታችን ይረጫል ማለት ነው። ሶ ሲረጭና ይሄ ወደ ግራም ወደ ቀኝ የሚገባው እነዚህ ቫልቮች ሲከፈቱና ሲዘጉ ነው። አያችሁ፣ ልክ እንደዚህ ሲከፈቱና ሲዘጉ ነው። እዚህ ምን ይሆናል? እነዚህ የሚንቀሳቀሱ ቫልቮች የተሰሩበት ፕሮቲን እና የባክቴሪያው ፕሮቲን አንድ አይነት ስለሆነ ሰውነታችን ባክቴሪያውን ለማጥፋት ብሎ አንቲቦዲዎች ያመነጫል ማለት ተዋጊ ሴሎች ማለት ነው። እነዚህ ተዋጊ ሴሎች ቀጥታ ሄዶ ባክቴሪያውም ሲያጠፉ ያው ሲስተሚካሊ ስለሆነ በደም ውስጥ ስለሆነ የሚለቀቁት ደም ደግሞ ልብ ጋር መድረሱም ስለማይቀር ልክ እነዚህ አንቲቦዲዎች ምን ያገኙታል? የልብ ቫልብን ያገኟታል። ደን ልብ ቫልብን እየተመሳሰለችባቸው ማለት ነው። ከባክቴሪያው ፕሮቲን ጋር እየተመሳሰለባቸው የልብ ቫልብንም ይመቱታል ማለት ነው ዳትዌይ በተደጋጋሚ ቱንሲል ኢንፌክሽን ምክንያት ያቺ ቫልቭ አብራ እየተመታች እየተመታች እየጠነከረች እየተመታች እየተነከረች እየተመታች ትንሽ እየቆሰለች እየጠነከረች እየተመታች እየጠነከረች ትሄድና መከፈትም መዘጋትም አትችልም። የልብ ቫልቧ ትደርቃለች ማለት ነው። መጨረሻ ለመከፈትም መዘጋትም አይችልም። ያ ምን ይፈጥራል? ልብ የሚገባላትን ደም እንደ ልቧ እንዳትረጫ ያደርጋታል። እንዳልልቧ ደግሞ እንዳትቀበልም ጥብብ ቢልና ድርቅ ቀብላ እዛው ላይ ጥብብ እና ቀዳዷ እንስ እያለች ትመጣለች ማለት ነው በዛ ምክንያት ምን ይሆናል ደም ወደ ልብ አይገባም ወደ ልብ ካልገባ ብዙ ደም ወደ ሰውነት መላክ አይችልም የልብ ድካም እንለዋለን ማለት ነው ይሲ ባክቴሪያው ሳይሆን ዳይሬክት እየጎዳን ያለው የራሳችን ሰውነት ነው የሚጎዳ ለዛ ነው ብዙ ጊዜ ቱንሲል ኢንፌክሽን ተደጋጋሚ ሲሆን ሰርጀሪ ይሰራ ብላስ ደግሞ ተደጋጋሚነቱ በራሱ አድካሚ ነው። በየአመቱ በየአመቱ ስድስት ጊዜ በየወሩ መታመም ራሱ ስቃይ ነው። ያን ስቃይም ይብን ለማስታገስ ሰወተን ሲል መውጣት ሊኖርበት ይችላል ማለት ነው። አሁን ቲንክ የተረዳችሁት መሰለኝ አይደለ? እንዴት ጎልሞ ሰባት መቶ ሰው አለን እንዴት የቶንስ ኢንፌክሽን ችግር ሊፈጠር እንደሚችል፣ ልብ ላይ ችግር ሊፈጠር እንደሚችል በጣም ሰፋ አድርጌ ነው የተናገርኩት። አይ ቲንክ የገባችሁ ይመስለኛል። እያስባል ሌክቸር ካረኩባችሁ ይቅርታ። ትክክል ነው። አብረው የሚሰሩ ሰዎችን ተከታተል ኖት ጥቁልበት ስፔሻሊ፣ ቀጠሮ እና በስልክ የሚደውሉትን አይ ነው። ለዛ ብዬ እውነት ለመናገር የድሮ ክሊኒክ ላይ የነበረ የሪሴፕሽን ሲስተምን አስተካክ ያሉ መቀየር ያለባቸው ተቀይረዋል። ትሬኒንግ እንደ አዲስ መስጠት ጀምረናል። ይቀርጠ እንግዲህ ይሄ ቀለም ነው። እንግዲህ ቀለም ስንሰራ ነጭ ቀለም ስለተቀባቤ ነው። እና ሪሴፕሽን ላይ በጣም ብዙ ስራ እየሰራው ነው፣ ትሬኒንግም እያሰጠው ነው ብለው ሁሉም በምን መልኩ መሰራት እንዳለበት እያንዳንዳቸውን ከዛም አልፎ ደግሞ ሁሉም ነገር በሲስተም አድርጊዋል። መጀመሪያ ላይ የተቸገርኩት ከክሊኒኩ ላይ በሲስተም